ሰላም አለይኩም ወረህመቱላሂ ወበረካቱ፣ ውድና የተከበራችሁ የዩትዩብ ተከታታዮች በሙሉ እንዴት ናችሁ? ደህና ናችሁ ወይ? ከኔጋ አልሐምድሊላህ። ባላችሁበት ያላህ እዝነት አይለያችሁ እያልኩኝ እንግዲህ ላይክ እና ሰብስክራይብ ማድረጋችሁን አትርሱ። እይታ አለ ግን ላይክ የለም እና የዛሬው ሐሙስ እንደዚህ ብትናረግላት መዳሜን ለማስደሰት ማለት ነው። ይሄን ይመስላል ማለት ነው። ዛሬ በጣም አየሩ ሪያድ በጣም ደስ ይላል። ቅዝቅዝ ያለ አየር ነው ማለት ነው። በጣም እንደዚህ ውጭ ላይ ቁጭ ብላችሁ ንጹሕ አየር ለመቀበል ማለት ነው በጣም ደስ ይላል። እንግዲህ መታችሁን ቡና እንጠጣ ካላችሁ ለማስተናገድ ዝግጁ ነኝ ማለት ነው። ኮሜንት ላይ ብቻ መጣፍ ነው የሚጠበቅባችሁ ማለት ነው። እና ዛሬ ከሚስ ነው እንሻአላ ሁሉም ቀኖች አንድ ቢሆንም ግን ያሰብነውን ነውን አላህ ያሳካለን። ሰው ሃገር ላይ ወጥቶ ከመቅረት አላህ ይጠብቀን። ነገሮችን ሁሉ በሀሳብ በምኞታችን ደርሰን ደግሞ ከቤተሰቦቻችን ጋር አላህ ያብቃን። እና አሚን ማለትን አትርሱ። እንደዚህ ያው ዛሬ ሁሌም ምግብ ምናምን ነው እና እስቲ ዛሬ ደግሞ እዚህ አንዳንዴ ፈታ ሳረግ ምናምን ላሳያችሁ ብዬ ነው ማለት ነው። እዚህ ጋ አበባ አለ፣ በጣም ነው ደስ የሚለው። እዚህ ጋ ደግሞ ምግብ ቤት የምንሰራበት እቃ አለ ማለት ነው። ኢንሻላ ስለ ምግብ ቤቱ በሰፊው አወራላችኋለሁ ማለት ነው። ምናልባት የምትፈልጉ ተመዳብ ተጨማሪ ስራ የምትፈልጉ የውምያ ማለት ነው ካላችሁ፣ እንሻላ በሰፊው አንድ ቀን ይዤላችሁ እመጣለሁ ማለት ነው። እንዴት መስራት እንዳለብን እንዴት ነው ተጨማሪ ስራ መስራት የምንችለው ብለን ለምናስብ ወይንም ለምታስቡ እንሻላ አንድ ቀን ማብራሪያ እሰጣችኋለሁ ማለት ነው።